ኦማይ ጋድ፣ በቱርክ ኢስታንቡል አቅራቢያ የተከሰተው ነገር እጅግ በጣም ከባድ ነው። ሳናንዛዛ ቀጥታ ወደ ጉዳዩ እንግባ። በቱርክ ኢስታንቡል፣ ያው ኢስታንቡል እናውቃታለና የቱርክ ዋና ከተማ አለች። በቱርክ ኢስታንቡል አቅራቢያ ወይም ደግሞ ከቱርክ ኢስታንቡል ትንሽ ራቅ ብሎ በሚገኝ ቦታ ላይ በስድስት ነጥብ ሁለት ማግኒትዩድ የሚለካ የመሬት መንቀጥቀጥ በትናንትና ማለትም ረቡዕ ዕለት ተከስቶ ነበረ። በዚህም ምክንያት እጅግ በጣም ብዙ ህንፃዎች ሼክ እንዲያደርጉ እንዲንቀጠቀጡ ምክንያት ሆኗል። ከዛ በተጨማሪ ደግሞ በየቤት የነበሩ በየህንፃ ውስጥ የነበሩ ሰዎች ከዛ ውስጥ እንዲያመልጡ ወይም ደግሞ እንዲሮጡ ያደረገ ከባድ የመሬት መንቀጥቀጥ ነበረ በትናንትናው ዕለት በቱርክ ተከስቶ የነበረው። ቱርክ ትልቂቱ ከተማ የሆነችው የኢስታንቡል ዋና ከንቲባ ኤክስ ገጻቸው ላይ እንደተናገሩት ከሆነ 151 የሚሆኑ ሰዎች እንደተጎዱ ተናግረዋል። ግን ደግሞ ምንም አይነት የሰው ህይወት እስካሁን እንዳላለፈ እየተናገረ ሲሆን ግን ደግሞ እጅግ በጣም ብዙ ህንፃዎች መውደማቸውና ብዙ ጉዳቶች መድረሳቸውን ጨምሮ ተናግሯል። በቱርክ የተከሰተው ይህ ከባድ የመሬት መንቀጥቀጥ ተከስቶ የነበረበት ሰዓት 12 ሰዓት ከ49 በዛው የሰዓት አቆጣጠር በዛው አካባቢ የሰዓት አቆጣጠር ማለት ነው ወይም ደግሞ 9 ሰዓት ከ49 ጂኤምቲ ማለት ነው። የመሬት መንቀጥቀጥ ደግሞ ወደ 692 ኪሎ ሜትር ጥልቀት የነበረው የመሬት መንቀጥቀጥ ነው። ብዙ ሰዎች ወይም ደግሞ ግሩፖች አሁንም ውጭ ላይ ይገኛሉ፣ ያው መሬት መንቀጥቀጡ ካለፈ በኋላ ማለት ነው። እና ደግሞ እንደሚናገሩት ከሆነ ሌላ የመሬት መንቀጥቀጥ እንደሚፈሩና እንደሚያሰጋቸው፣ እናም ሌሊቱን በሙሉ በዚህ በውጭ ወይም ደግሞ ከቤታቸው ውጪ ሊያድሩ እንዳሰቡ ተናግረዋል። ያው ሁላችሁም እንደምታስታውሱት እንደማንረሳው ከሁለት ዓመታት በፊት ማለትም በ2023 በደቡብ ቱርክ ሁለት ትልልቅ የመሬት መንቀጥቀጥ ተከስተው 55ሺህ የሚሆኑ ሰዎች ህይወታቸውን አጥተው ነበር። ቱርክ ከሚገኙ ትልልቅ ከተሞች መካከል ኢስታንቡል አንዷ ነች። ማለትም በቱርክ ከተማ በጣም ሰው የሚበዛባቸው ከተሞች መካከል ኢስታንቡል በአምስተኛ ደረጃ ትገኛለች። በኢስታንቡል አጠቃላይ የሚኖሩ ሰዎች ወደ 16 ሚሊዮን የሚጠጉ ቱርካውያን ናቸው።